ሰላም እጅግን በጣም ተናዳለች። እናም ወይኔ እንዲህ በቀላሉ እኔ ውጭ እባላለሁ? ቤት፣ እኔ እኔ ነኝ የምወጣው? እኔማ አልወጣም፣ ከዚህ ቤት እውነት አልወጣም። እሰራልሻለሁ ባልበቅልሽ፣ አንቺንማ እንዲህ በቀላሉ እኔና አንቺ አንፋታም። ተግባባን? አንፋታም እንዲህ በቀላሉ እያለች ሰላም እጅጉን በሀይለኛው ትናደዳለች። አንተንም እሰራልሃለሁ፣ እበቀልሃለሁ ደግሞ ትልና ከዛም ለነፃነት ትደውልላታለች። ነፃነት ነፂ፣ ሰላም ነሽ? ጓደኛ፣ እንዴት ነሽ? ሰላም ነሽ? ደህናነኝ ነኝ። ምን ነው? ምንሆንሽ አይ ምንም አልሆንኩም። ምን ሰላም አለኝ ብለሽ ነው? ዘራፊ! ቤቴ ሊዘረፍ ነው፣ ዘራፊ ገብቷል ትላታለች። እንዴ! ምን ነው? እና ፖሊስ ልጥራ? እንዴ! አይ ፖሊስ አይደለም የምፈልገው አሁን በጥብቁ እፈልግሻለሁ፣ አለው እማማክረሽ ነገር አለ ነይ ትላታለች። እሽ የትልና ነጻነት ማይ ሰፈር ስለሆንኩ ችግር የለውም እመጣለሁ ብላት፣ ነጻነትም ተነስታ ትሄዳለች። ሰላም ግን ያቤልን እናት እጅጉን በጣም ታንገላታታለች። ስሚ ነይ ትልና የሌለ ያለውን የሌለውን ስራ ስሚ፣ አንቺ እኔ እንድሰራለች ነው የፈለግሽው? ይሄ ምንድን ነው? እኔ እኔ እንዳነሳልሽ ነው የፈለግሽ ቁሚና አውሪኝ አንቺ እምልሽን መስማት አለብሽ ሰማሽኝ አይደለ እያንዳንዷን ነገር እዚ ጋር ምንም አይነት ነገር ማየት አልፈልግም ተግባባን አፍጥኙ ቶሎ ቶሎ በይ ገና ብዙ ምሰሪው ስራለሽ የሶፋ ጨርቅ አውጥቻለሁ እሱንም ታጥቢያለሽ ገና ስሚ ልመጣሽ እኮ ልሰሪ ነው የምከፍልሽ እኮ እየሰራሽ ነው በነፃ አይደለም መክፈል ያለብኝ ተግባባን ስሚ የቀጠርኩሽ እንድትሰሪ ነው። አፍጠኞ አትንከርተቺ አትንከርፈፊ፣ ቶሎ በይ። እኔ እንድሰራልሽ ፈለግሽ ወይስ እኔ እንዳበስልልሽ ፈለግሽ? ቶሎ ቶሎ በይ። እቺ ቁመሻል እኮ ምንም እየሰራሽ የለም አንቺ። ሄጂ ከዚህ ጋር ሄጂ፣ ሄጂ እዛ ጋር ያለውን አንሽ፣ ትላታለች ያቤል እናትም፣ እጅጉን ትዕግስት በተሞላ አንደበት እሺ ከሺ ውጭ ሌላ ምንም መልስ ስላልነበራቸው እሺ እያሉ የምትላቸውን ሁሉ ያደርጋሉ። ከዛ ህዝቅኤልም በአጋጣሚ ይመጣና እናቴ ነይ አንዴ ላግኝሽ፣ ይላታል። እሺ ይሉና ማዘርም ቀስ ብለው ወጡ። እማዬ እሺ ምንድ ነው ነገሩማ? ኧረ እንዲሁ ልጄ፣ እኔ ምን ላድርግ ልጄ፣ በጣም ተጨንቆብኛል። እንዲሁ ዝም ብዬ ወጥቼ አልሄድ ልጄ፣ ምን ላድርግ? እንዴ እናቴ፣ ምን ሆነሽ ነው እንደዚህ እያንቋሸሸች? እንዴት ነው ከእሷ ጋር መኖር የምትችይው? እንዴ ምን ሆነሽ ነው? ልጄ እሱንስ እንዴት አድርጌ ጥዬው ልውጣ? እባክህን ልሂድ ብዬ እንኳን ብወጣ አንቺ ነሽ እናቴን እያሰቃየሻት እንድትሄድ ያደረግሻት ነው የሚለው እና በእኔ የተነሳ ትዳሩን እንዲፈታ አልፈልግም። ልጄ በቃ ትንሽ እየጠብቀኝ ልጄ፣ ትንሽ ጊዜ አሁን ልግባ፣ ሳትጠራኝ ከጠራችኝ ደግሞ ጠርታኝ ካጣችኝ ትጮህብኛለች፣ እና ከፈለግ ወይ ና እንሂድ። ወደ ቤት ግባ ልጄ እናቴ እሷ ያለችበት ቤት እንደ ገብቼ የምበላው ብራብ ይሻለኛል። እኔማ አልገባም፣ እኔ ከነሱ ቤት ገብቼ አልበላም። እንኳን ፊቷን ዘፍዝፎ አይደለም፣ ስቃ ራሱ ብሰጠኝ አልበላውም። እኔ በስመ አብ፣ ሰው እኮ አይደለችም። በቃ ሂጂ ግቢ፣ በቃ አንቺ ደግሞ እንዳትቆጣሽ እናቴ ይላታል። እሺ ልጄ ይልና ዝቅልም ከጓደኛው ጋር ይሄድና እሺ አንተዬ፣ እንደው እንዴት ነች ማዘር፣ እንዴት ናቸው አረንዶ በእናትህ ትወኝ እናቴን ይቺ ሰላም የምትባል እርኩስ እያሰቃየቻት ነው። በእናትህ እኔ አላቅም። በእናትህ በጣም ከባድ ነው። እንግዲህ ታግሶ ማለፍ አለባቸው እናትህ እሺ። ግን ምንና ነው አንተዬ እንደዚህ ጥምድ አድርጋ የያዘችው? ያው እንግዲህ የኔ እናት ንግስት፣ የኔ እናት ሰራተኛ። እሷ ንግስት ሁና ስላሰራቻት ነዋ። እንደዚህ ሆነችባት። እና ደግሞ በፊት እናቴ በእናቴ እናቴን ውጭ ብላ ስታስወጣት፣ እናቴንማ ውጭ አትም አንቺ ራስሽ ውጭ ብሎ ሻንጣዋን ሲዞ ሊያባራ ሲል እናቴ ነበረች ያስቀረቻት እንዳትሄድ። አሁን ግን ለእናቴ ጥላት ሆነች። ዙራ ረንዶ ብቻ ወይም ጓደኛ በጣም ይከብዳል ትላለች እያሉ ከዛ አቤልም እናቱን እሱ ሲኖር የቤት እመቤት እሱ ሳይኖር ግን የሰላም ሰራተኛ ነች። እናም ከልጃቸው ጋር ቁጭ ብሎ ሶፋቸው ላይ ሲያወሩ፣ እሺ እማዬ፣ እንዴት ነው አዲሱ ቤታችን? እንዴት ነው አሁን? አዲስ ቤት ቆጆ ነው ልጄ፣ ቤቱ ያምራል ይሉታል። አሁን ይሄኛው ጊዜያዊ ነው እማዬ፣ ቀጣይ ግን እየታደሰ ስለሆነ ነው አዲስ ቤት አለን። እሺ ያኛው ሲያል ቅዛ እንሄዳለን እንገባለን። ግን አሁን አዲስ ሰርፕራይዝ አለሽ። ምንድን ነው ልጄ? የምን ሰርፕራይዝ ነው? እማዬ አሁን እንወጣና ልብስ እንገዛለን። እሺ ወይ ልጄ፣ ምን ሆነ ነው ያለኝ? እኮ ብዙ ልብስ ነው። ምን ሆነ ነው አቤልዬ? ተው እንጂ ኧረ እማዬ። እኔ በስንት ጊዜ እናቴን አግኝቼ ላንቺ ልብስ መግዛት አይደለም ምንም ሕይወቴን ብሰጥ ራሱ አይከብደኝም። ገባሽ እናቴ? አሁን ተዘጋጅ እንሄድ። ሰላምንም ልጥራትና አብረን ከሰላምዬ ጋር እንሄዳለን ይልና ወደ መኝታ ቤት ሲሄድ እሷ ግን ቁማ እያዳመጠቻቸው ነበረ የሚያወሩትን ሁሉ ልክ እሱ ሰላም ልጥራት ሲል እሷም እሩጣ መኝታ ቤት ገብታ እየተኛች መስላ ሰላም ተነሺ ተነሽ ሲላት ምን ነው ምን ሆነ ነው ወዴት ነው የምንሄደው አይ ለማሚዬ ቀሚስ ልገዛ ስላሰብኩኝ ተነሽ እና ነይ ንሂጂ በዘው ላንቺም ቆንጆ ቆንጆ ቀሚስ እንገዛለን ነይ ንሂጂ አይ እኔስ አሁን የትም ሄድ አልፈልግም አሞኛል፣ ትንሽ አሞኛል እና እናንተ ሄዳችሁ ኑ። እኔ ግን እቤት ልጠብቃችሁ፣ እሺ? ሄዱ ትለዋለች እና ይሻላል። በቃ ትሄጂም አትፈልጊም ተኔን ሂጂ ሲላት፣ እሷ ግን አይ አልሄድም፣ አሞኛል አለች። እሷ መስራት ያለባትን ስራ ስለነበራት መሄድ አልፈለገችም። አቤል ከእናቱ ጋር ተያይዘው ልብስ ለመግዛት ይሄዳሉ። አቤል እና ማዘር ልብስ ለመግዛት እየሄዱ ለዝቄል አቤል ሲደውልለት እናቴ የወንድሜ ስልክ አይሰራም። እኔም ለወንድሜም ልብስ መግዛት ፈልጌ ነበረ። ለሱ ቆንጆ ቆንጆ ልብስ መግዛት ትፈልግ ነበረ ግን ስልኩ አይሰራም። ወይ ልጅ ምን ሆኖ ነው? እኔ እኮ እናቴ አንቺንም ወንድሜንም አንድ አግኝቼ ታድዬ እኮ። እማ እኔ ወንድሜን ከኔ ጋ እንዲሰራ ከኔ ጋር አብሮ እንዲኖር እፈልጋለሁ እና እኔ የምሰራበት ቦታ ይገባል። እሺ ደግሞ ሰላም አሁን ገና ስላላወቀችሽ ነው እናቴ እንደዚህ የምታሰቃይሽ እንጂ፣ ሰላምን እኮ ብታውቂያት ብታያት እንዴት ምስኪን የዋህ እሩሩ ሰው መሰለችሽ ይላታል። ከዛ ውያው ልክ ነህ ልጄ ይላሉ። ሰላምም የእነሱ ንግር ጠብቃ ከግቢው ወታ ጓደኛዋን ለመቀበል መንገድ ላይ ትጠብቃለች። ሰላም ቅድስትም መጣች እና በፈገግታ በተሞላ አንደበት ጓደኛዬ እንኳን ደህና መጣሽ፣ ትልና ተቃቅፈው ተሳስመው በሽኔ ጊቢያሁን እንግባ ወደ ቤት ተባብለው ወደ ቤት ወደ ቤት ይገባሉ። እንዴ ቆይ ደግሞ መቼ ነው ቤት የቀየርሽው? ሳት ነግሪኝ ሰላምዬ ትላታለች። ነጽ ውያው ቆየው ትንሽ ደግሞ ምንድን ነው ምን ሆነሽ ነው እንደዚያ አጣድፈሽ የጠራሽኝ ምን ችግር ችግር ነው? እባክሽን። ይኸውልሽ ችግር አለብኝ እኔ ሰራተኛ ብላ መታ እናትህ ነኝ ብላ ይኸው ትዳሬን በጠበጠችኝ። ከቤት ልታስወጣኝ ነው። እሱም ስናገራት እንዴት ትናገሪያታለሽ እናትሽን? እናቴ እኮ ናት እያለ ይኸው እሱም ሰላም ነሳኝ። እንዴ እሱ ምን ሆኖ ነው ዝም ብሎ